እንደ ጴንጤ ደፋር የለም። አታስጨንቋቸው። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። እንዲሁ በጸጋ ድነናል በማለት ኦርቶዶክስን የተሳለቀው ሰው የኦርቶዶክስ ቤተ ክርስቲያን ከእንግዲህ ወዲህ የምንድነው በጸጋ ብቻ ነው ብላ ብታስተምር በቤተ ክርስቲያኗ ምን የሚፈጠር ይመስላቸዋል? የመጀመሪያው ገዳማት ሁሉ ባዶ ይሆናሉ። ጋዜጠኛ ቴዎድሮስ በእንባ ጭምር ተናገረ እኔም ምን እንደምላችሁ አላውቅም እኔ እንደዚህ አይነት ነገር አይ ዶን ነው በቃ ማለት ሰው ለእኔ እንደዚህ አለው ወይ ብዬ አስቤም ራሱ አላውቅም አለም እንደ ውሃ ናት ልክ እንደ ውሃ ናት አለም ስትፈስ ነው የምትኖረው እና የአስኳት መስሏችሁ ታመልጣችኋለች ስታልፋችሁ እንኳን አታዩትም ልክ እንደ ነፋስ ናት። ነፋስን ጨብጦ ቤቱ ይዞት መግባት የሚችል ሰው አለ አለ ምንም ጨብጬ ይዛታለሁ ብሎ ማሰብ እንደዛ ነው። የተወደዳችሁ ቤተሰቦቻችን ኦርቶዶክስያ እንዴት አላችሁ? እንዴት ቃችሁ? ኦርቶዶክሳዊ መረጃዎቻችን ጀምሯል። ይህን መረጃ ላይክና ሼር በማድረግ እንድትጀምሩ በትህትና እንጠይቃለን። በቀጥታ ወደ ዝርዝር ትንታኔዎቻችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስኪያኛ ቅዱስ ሥላሴ ክብር ምስጋና ይድረሰው። ወላሊ ተቃልም ማምላክ አቁራይ ተማት ሰአሪ ተምረት ቅድስተ ቅዱሳን ንጽህተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንዴ ቤተሰቦች መረጃውን ላይክ እና ሼር በማድረግ ጀምሩልኝ እያልኩኝ ዛሬም እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የተለያዩ መረጃዎች ይዤ መጥቻለሁ። በቅድሚያ እንግዲህ የምናደምጠው ጾም ገብቷል። የሐዋርያት ጾም ወይም የሰኔ ጾም በተለምዶ የምንለው ማለት ነው። ይህንን እንግዲህ ተመልክቶ በርካቶቻችን እንደምናውቀው ይህ ጾም የካህናት ጾም ነው ወይም የቄስ ጾም ነው እንላለን። ያሌለ ያልተጻፈ ያልተነገረ ንግግር ነው። እኛ ለራሳችን አውለ ነው የሰኔ ጾም የቄስ ጾም ነው የካህን ጾም ነው የምንለው። በቅድሚያ እንኳን አደረሳችሁ እያልኩኝ እስኪ ተከታተለ እንመለስ። የሰኔ ጾም የቄስ ጾም የምትሉ ሰዎች ግን በሰላም ነው ሰነፍ ክርስቲያን ልላችሁ አይገባኝም። እኔ ማን ነኝ። እና ግን ትክክለኛ ሀሳብ እና ትክክለኛ ነገር ስላልሆነ እና ደግሞ በአካል ብዙ ሰዎች እየጠየቁኝ ስለሆነ ነው ቪዲዮን የሰራውላችሁ። የሐዋርያት ጾም ወይም ደግሞ የሰኔ ጾም በተለምዶ የምንለው ከሰባቱ የአዋጅ አጽዋማት አንዱ ነው። የምንጾምበት ምክንያት ደግሞ እኛ የሐዋርያትን በረከት ለመካፈልና እና እነርሱ ደግሞ ድል ያደረጓትን ዓለም ድል እንድንነሳ አምላካችንን የምንማጸንበት ጾማችን ነው ማለት ነው። ስለዚህ የአዋጅ አጽዋም ነው ከሰባቱ ማለት ነው እና ደግሞ ንሳ ማጾሙ ከሆነ ንሳ የሚያስገባችሁ ነው ማለት ነው። ካልታመማችሁ በቀር ልዩ ኬዝ ካልሆነ በቀር ሁሉም ክርስቲያን ሊጾመው የሚገባና ግዴታ የሆነ ጾም ስለሆነ ሁላችንም መጾም ግዴታችን ነው። ኦርቶዶክስ የሆንን በሙሉ ና መልካም ጾም። እንግዲህ ሰባት የአዋጅ ጾማት አሉ። አንደኛው ጾመ ሐዋርያት ወይም በተለምዶ ሰኔ ጾም የምንለው ነው። የሐዋርያት ጾም ምንድነው? ክርስቶስ ካረገ በኋላ እንግዲህ የመጀመሪያው ስራቸው የሐዋርያቱ ጾም ነው። ምክንያቱም ሙሽራው ከነሱ በሄደ ጊዜ ይጾማሉ ብሎ ክርስቶስ ራሱ ለፈሪሳ ለሰዱቃያኑ፣ በተለይም ለጠየቁት አይሁዳያን የመለሰላቸው መልስ እንደሆነ በመጽሐፍ ቅዱስ እንደተጻፈ እናውቃለን። ይህንን ተከትሎ እንግዲህ ክርስቶስ እንዳረገ የመጀመሪያው የሐዋርያ ስራ የሆነ ጾም ነው። ክርስቶስም እንደምናስታውሰው የመጀመሪያውን ስራ ከመፈጸሙ በፊት ወደ ገዳመ ቆሮንጦስ ነው የገባው። ከዚህ ይህ ጾም የሐዋርያ ጾም ሀዋርያት ዙረው ተዘዋውረው ከማስተማራቸው በፊት ያደረጉትን ነገር በማሰብ ይች ቤተ ክርስቲያን ጾመ ሐዋርያት ወይንም በተለምዶ ሰኔ ጾም ብላ ትጠራለች። እና ይህንን ጾም እንግዲህ ተጀምሯል። የካህን ጾም ነው የቄስ ጾም ነው የመነኮሴ ጾም ነው የምንለው ነገር ወይም የአባቶቻችን ጾም ነው የሚባል ነገር የለም። ጾም ለሁሉም የታወጀ ይህ አዋጅም ነው። አዋጅ ሲባል ለእከሌ ተብሎ ተለይቶ የሚነገር አይደለም። ለሁሉም የተነገረ ጾም ነው። ስለዚህ ይህንን ጾም እንድንጾም ከወዲው መልእክት ለማስተላለፍ ወዳለሁኝ። ወደ ቀጣይ መረጃ እናምራ። የፕሮቴስታንቶች ድፍረት ለትለት እየጨመረ የመጣ ይገኛል። ተከታተል እንመለስ። አታስጨንቋቸው። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተውት አታስጨንቋቸው። አይዞ፣ ቁም፣ ቀጥ ብለህ ቀጥ ብለህ ቁም፣ አይዞ ገንዘብ እንዴት ነው እንግዲህ፣ የዚህችን ልጅ ቪዲዮ በቀጣይ ምናልባት አሳያቸው ይሆናል። ያው ያን ያህል አስፈላጊ ስላልሆነ ነው የምትናገራቸው ንግግሮች ድፍረት የተሞላባቸው የሆኑ ይገኛሉ። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መንካት ጀማምረዋል። ምንም ሌላ ሜጃ ምንም መንገድም የላቸው፣ ማለት ለመናገር ካልነኩ እንትና ማይሎ ማይሰሩብን ከሆነ ቪዲዮቸውም ያን ያህል እይታ አያገኝም። ስለዚህ ያላቸው አማራጭ ኦርቶዶክስ ቤተክርስቲያንን መንካት መነካካት ነው ገቢያቸውን ለማግኘት ማለት። ይህም ልጅ እንዲሁ በጸጋ ብሎ የሚሳለቀውን ስላቅ ተከታተል ነመለስ። የኦርቶዶክስ ቤተ ክርስቲያን ከእንግዲህ ወዲህ የምንድነው በጸጋ ብቻ ነው ብላ ብታስተምር በቤተ ክርስቲያኗ ውስጥ ምን የሚፈጠር ይመስላቸዋል? የመጀመሪያው ገዳማት ሁሉ ባዶ ይሆናሉ። ጽድቅን ፍለጋ በዛ የተሰደዱ በጣም ምስኪን ወንድም እናቶች ከዛ ይወጣሉ። ሁለተኛ ቅዱሳን ተብለው ቀን ተመድቦላቸው የሚነግሱ ነገስታት ከዛ ጊዜ ጀምሮ ስራቸውን ያቆማሉ። ሶስተኛ ለሙታን የሚደረገው ፍታት እና ተስካሪ ይቀራል። በዚሁም ደግሞ ብዙ ቀሳውስት እንጀራቸውን ያጣሉ። አራተኛ ጽድቅን ተረበውና ጽድቅን ፈልገው ጧፍና ሻማ ዕጣንና ዣንጥላ ይዘው የሚመጡ ሰዎች በጸጋ ስለዳኑ ይሄ ነገር ይቀራል። ስለዚህ ቤተክርስቲያኗ በከፍተኛ ኢኮኖሚ ትጎዳለች። ለዚህም ይመስለኛል ቤተክርስቲያን ሁሉ ጸጋንም ማታስተምረው። ወዳጆቼ ኢየሱስ ክርስቶስ እንዲሁ በነጻ አድኖናል። ሌሎቻችሁ እስቲ የኦርቶዶክስ ቤተክርስቲያን ጸጋን ማስተማር ብትጀምር በቤተክርስቲያኗ ምን ሊሆን እንደሚችል በኮመንት አሳውቁኝ። ጸጋና ሰላም ይብዛላችሁ። እንግዲህ በቃ ይሄ ነው ድፍረታቸው ንግግራቸውም ይሄ ነው ገብተው መናገር መመለስ ሲያቅታቸው ኦርቶዶክስ በጸጋ ብቻ ድናል ብላ ብታምን የምታጣቸው ንግግሮች ብሎ እዚህ ግባ የማይባል በጣም የወረደ ሀሳብ ነው ይዜ የመጣ እውነት ለመናገር የእነዚህ ሰዎች ነገር እውነት ለመናገር ያው በቅርብ ያው እንደምናስታውሰው በጣም በጥቂት ጊዜ ውስጥ የመጡ እምነት ናቸው ፕሮቴስታንቲዝም የሚባለው ወደ ኢትዮጵያ ከመጡ በኋላ እንግዲህ አሁን አሁን እግዚአብሔር ይመስገን በተለይ ማህበራዊ ሚዲያ ላይም ሆነ በሌሎች ቦታዎች ላይ በምናያቸው ኦርቶዶክሳውያን ወንድሞቻችን አማካኝነት ባዶ የሆኑ ወይም ቀፎ የሆኑ የሚወደቁ እየመጡ ነው፣ አስተምሮታቸውን ነው ምላችሁ። ከዛ የተነሳ እንግዲህ ያላቸው አማራጭ ምንድን ነው? ቤተ ክርስቲያንን በተለያየ መልክ መናገር መዝለፍና መሳደብ ነው። እሱን ደግሞ እያደረጉት ይገኛሉ። ወደ ቴድሮስ እና ምራስቲ ተከታታይ ቪዲዮችን ላሳያቸው ወንድማችን ቴዲ ጋዜጠኛ ነው በፋና ላምሮት ቋለም ቋለን በርካቶቻችን ከዚ በፊት ግን በተለያዩ ስራዎች ላይ ስናየው ነበረም ኢቤስ ላይም እንዲህ በአንድ ወቅት እንደዚህ አይነት የራሱን የጋዜጠኝነት ሙያውን ተጠቅሞ ስራዎችን ሲሰራ ነበረ ከሰሞኑ እንግዲህ እንደምናስታውሰው በጣም ችግር ላይ እንደነበረ ሁለት ልጆች እንዳሉት እና ደሞ ወደ ገዳም እንደገባ ና የቤት ክራይ መክፈል እንዳቃተው አንድ ቪዲዮ አጋርቶ ነበር ገዳም እንደሆልና ግን ያለበት ቦታ ሰላም እንደሆነ የተሰማ ያለውም ነገር ሀሴት እንደሆነ ተናግሮ ነበር። ሌላ ድጋሚ ቪዲዮ እንግዲህ ከዛ በኋላ በጣም በርካቶች በማህበራዊ ሚዲያ ሴፍ ፋንታውን ሾው 200 ሺ እያለ በጣም ብዙ ሰው የበኩላቸውን አስተዋጽኦ አድርገውላቸዋል አድርገውለታል። ይህንን ተከትሎ እንግዲህ በዕንባ ጭምር ተሞልቶ የኢትዮጵያን ህዝብ ሲያመሰግን የነበረውን ነገር ተከትሎ ይመለስ አይዱኑ አይዱኑኒም እንደምላቸው አያቀ ጊዜ የሚሉ ምስክር እኔ እንደዚህ አይነት ነገር አይደለም ነው በቃ ማለት ሰው ለኔ እንደዚህ አለው ወይ ብዬ አስቤም ራሱ አላውቅም። ራሱ ማለት ይሄን ያህል ጊዜ ሶሻል ሚዲያ ላይ እየሰራው ምንም ማለት ሰው ለኔ እንደዚህ ይሆናል ይሆናል እኔ አላውቅም። በቃ ላይ ይሁን ብቻ ሆነ። አሁን በቃ ሆኗል፣ ጥሩ ነው። እግዚአብሔር አመሰግናለሁ፣ ሁላችሁም እያደረጋችሁ ስላለው ነገር በሙሉ ስለምታደርጉትም ወደፊት ስለምታደርጉትም አሁንም ስለያደረጋችሁት ነገር በሙሉ የሚገርማችሁ ከአስር ብር ጀምሮ ነው አልፎ አልፎ ቴክስት ሲገባልኛ ያለው ከንግድ ባንክ ላይ እና በቃ ከአስር ብር ጀምሮ ነው። ሰው ምን ያህል እንደሆነ ነው በቃ ለን ያየሁት። እና በቃ ከዚህ በላይ ምን ምን አለ ሰው ካለ ምንም በቃ እግዚአብሔር ራሱን ስራ ይሰራል። ሰው ደግሞ አይዞ በርታ ሲል ደግሞ ሌላ ነገር ከእንደገና በሰላም በፍቅር በጤና ደግሞ ወደ ምወደው ስራዬ ወደ ስራ የተመልሼ በዛ ደግሞ ከእንደገና እንተያያለን እንደጋግፋለን የተለያዩ ነገሮችን እናደርጋለን። ማለት የእውነቴን የምነግራችሁ ቶታሊ ነው፣ ሀሳቢ የተቀየረው ማለት ብዙ ነገር የተለውጧል። ለመላው በቃ የኢትዮጵያ ህዝብ ኤርትራውያን በሙሉ በጠቅላላ በመላው ዓለም ለሚገኙ ኢትዮጵያውያንና ኤርትራውያን ከዛ ደግሞ እንደው መለየት ባይሆንብኝ የሰፈሬ ልጆች የጨርቆስ ልጆች በቃ በየሀገሩ ተበታት ነው ያሉ፣ በተለያየ የዓለም ክፍል ያሉ ሁሉ በዚህ ሂደት ውስጥ ያደረጉት ርብርብ ልነግርሽ አልችልም። ሚዲያ ባለሙያዎች አንቺም፣ ሌሎችም በቃ በያላቸው ሌሎቹም ሰዎች በፌስቡክ አካውንት ያለው ሰው በሙሉ እኔን የሚያውቅ የኔን ጉዳይ ሼር ያላደረገ በእኔ ጉዳይ ያላዘነ ያልደነገጠ ሰው የለም እና መጀመሪያ ማለት የምፈልገው ምንድን ነው፣ መጀመሪያ ይቅርታ አድርጉልኝ ማለት እፈልጋለሁ። ለምን ካልሽኝ አሁን በዚህ በጣም ብዙ ነገር ባለበት ዘመንና ጊዜ እኔ ተጨማሪ በርደን በመሆኔ እናንተ ላይ እናንተን በማስደንገጤ እኔ ከፍተኛ ችግር ውስጥና ሁኔታ ውስጥ ሆኜ በቃ ከምችለውና ከምቋቋመው በላይ ሆኜ የኔን ሸክም ወደ እናንተ ዘርግፌ ስላስደነገጥኳችሁ በጣም በጣም በጣም በመጀመሪያ ደረጃ ይቅርታ አድርጉልኝ። ቴዲ አንድ ወንድና አንድ ሴት ሁለት ልጆች አሉት እና እድሜያቸው አሁን ከፍ እያለ ነው። ብቻውን ነው የሚያሳድገው። በጣም እራሱን ይጠብቃል። ለልጆች ሕይወት በጣም ይጠነቀቃል። ለስነ ልቡናቸው፣ ለአእምሯቸው ጤንነት በጣም ይጠነቀቃል። በዚህ የተነሳ ብዙ ነገር ላይ ወጪ ያል ያወጣል በጣም ስለዚህ አሁን እንግዲህ አቃተው መሰለኝ አቃተው አንዳንዴ አንድ ልጆችሽን ላለማየትም ትሻሻለች እሱ ከባድ ነው አሁን በቀጥታ ገንዘብ የሚያስገኝ ስራ ደሞዝ የሚያስገኝ ስራ ውስጥ አይደለም ያለት ብዙ ራሱ ስራዎች ለመፍጠር ብዙ ሞክሯል በጣም ብዙ ማቴሪያሎች አሟልቶ ምን ብሎ ምናምን ይነፋል ግን አንድ አጠቀም ያለ ካፒታል ኖሮት በደንብ ካልተቋቋመ እሱ እንደሆነ አያስኬድም። በጣም የሚወደውን መጽሐፍ ለምሳሌ ሲተረክ ሳገኘዋል። ያ ለገበያ ላይሆን ይችላል። አንቺ አንድ ሆነ አቅም አለች ብሎ ካስበ ከአንቺ ጋር ደረቅ ፕሮግራም ሊሆን ይችላል። ግን ፕሮግራም ይሰራል ወጪዎች አሉትና ያለውን ጥሪት ምናምን ሁሉ ኢንቨስት እንዳረገ እዛ ላይ አውቃለሁኝ። እነዛ የለፋባቸው ስራዎች ደግሞ ገንዘብ አላስገኝለትም እግዚአብሔር ይመስገን ኢትዮጵያዊነት ምን እንደሆነ ብዙ ጊዜ ከምናይባቸው ነገሮች አንዱ በጎ አድራጎት ነው በጣም በተደጋጋሚነት በተለያዩ ቦታዎች ላይ ተቸገርኩ መከራ ውስጥ ገባው መበላውን አጣው ስቃይ ላይ ነኝ የሚሉ መልእክቶችን በማህበራዊ ሚዲያ ላይ የሚያጋሩ አንዳንድ ኢትዮጵያውያን ልክ ባጋሩበት ቅጽበት እናት ካላት መቀነቷን ፈታ ስደቷ አለም ላይ ያሉትን በስራቸው ከስራቸው ላይ ተርፏትን እስራኤል ስራ የሌለው ራሱ በቃ በቻሉ አቅም አምስት ማስተርም ተማሪም እንዲሁ ነጋዴውም የበኩሉን አውጥቶ ያ ተቸገርኩ ያለውን ሰው ለመርዳት ይሯሯጣል። ይሄ ኢትዮጵያዊነት ነው። በትውልድ ውስጥ የሚመላለስ ደማችን ሆኗል ይሄ ስሜት እና እሱን ያስነባው አስር ብርም ሲሰጥ የሚሰጡ ነበሩ። በዚህ ደረጃ ሰው እኔን ይወደኛል ከተገኘው ገንዘብ በላይ እሱን ሲያስጨንቅ የነበረው ምናልባት ያ ሰው ማጣቱ የስራ ጭንቀቱ ነበር ግን አንድ ቪዲዮን የለቀቀው ያ ሁሉ ሰው ተረባርቦለታል። ያ ሁሉ ሰው ከጎኑ ሆኖለታል። በቃ ኢትዮጵያዊነት ይሄ ነው። ይህንን በምንም አይነት ቋንቋ፣ በምንም አይነት ቃላት ልናሳምረው ልናሞካሾም አንችል። በቃ ይሄ ስሜት ነው፣ ሁሉም ጋ ያለ ኢትዮጵያዊነት ስሜት ነው። በእውነት ከዚች አፈር፣ ከዚች ከኢትዮጵያ ምድር ሰው ስላደረገን እግዚአብሔርን ማመስገን አለብን። በጣም በጣም ትልቅ ጸጋ ስለሆነ ማለት ነው። እና ጨርሶ የማረው ይበሉት እግዚአብሔር አምላክ። ጨርሶ የማረው ግን እሱ እንደሚለው በጣም ደህና እንደሆነ አሁን ሰላም እንደሆነ የተናገረው እግዚአብሔር የተመሰገነ ይሁን። ወደ ቀጣይ እናምራ። ዓለም ልክ እንደ ውሃ ናት ይላሉ ሊቀ ሊቃውንት ስምዐ ኮነ መላክ። ልክ እንደ ውሃ ናት ዓለም ስትፈስ ነው የምትኖረው። እና የአስኳት መስላችሁ ታመልታችኋለች ስታልፋችሁ እንኳን አታቅረት። ልክ እንደ ነፋስ ናት። ነፋስን ጨብጦ ቤቱ ይዞት መግባት የሚችል ሰው አለ? አለምንም ጨብጬ ይዛታለሁ ብሎ ማሰብ እንደዛ ነው። አሁን ስልጣን የተመኘነው አለምን ለመጨበጥ አይደል? አሁን ሀብት የተመኘ ነው በአለም ላይ ቅንጡ ሆነን ለመኖር አይደለም? ይሄን አለም ወደ እጃችን ወደ ቅፋችን እስክናገባ አድር ሌሊትና ቀን እንቅልፋችንን እየሰራን ያለ ነው። ለምን ነው እንቅልፉን ትቶ ኮምፒውተር ላይ ተጥሎ የሚውለው ተመራማሪው? ለምንድን ነው እንቅልፉን አቶ ሌሊትና ቀን የሚሰራው ትጉ ሰራተኛ? ስለ መንግስተ ሰማያት ነው? በትክክል እንደዛ አይደለም፣ አለምን ለመያዝ ነው። ይህን ሁሉ ሩጫ እያደረግን ያለ ነው። ታሙለጨልጭ አለም አለም ስ ዘማየት ይዘወትር አለም አሪሳቅ አለም ምንድን አትለኝ እንደሆነ አለም ዘማ ናት። ዛሬ ከአንተ ጋር ትስቃለች፣ ነገ ደግሞ ከሌላው ጋር ናት። ከከፈላት ሁሉ ጋር ነት ይላል። ለዓለም የሆነ ነገር የምትከፍለው ነገር ከሌለህ አትሰጥም። ልቧን አትሰጥህም። ማለ እግዚአብሔር ነው ከፍሎ የገዛ ከፍሎ የገዛን ከፍሎ የወሰደን እግዚአብሔር ነው። ከፍላ የምትወስደን ዓለም ግን ኖር አታውቅም። እኛንን እየከፈልናት እየገበርንላት ላት የምንኖረው ራሳችንን ሳይቀር እስክንገብር ድረስ ዓለም ትፈልገናለች። ገብረን ገብረን ስንጨርስ ወይም ስናረጅ ግን አቁሙትላለች ማለት። ለዚህ ነው ዘማ ናት ያለው ቅዱስ ማር ይስሐቅ ዘማናት በቃ ካለው ጋር ናት። ከሌላቸው ጋር ከማይበሉት፣ ከማይጠጡት፣ ከማይዘፍኑት ሰዎች ጋር ዓለም የለችም። ወደዚያ ነው የምትሄደው ማለት ነው እና ይሄን ለመያዝ ነው እየሮጥን ያለነው። በዚህ መካከል የመንፈስ ቅዱስን ስጦታ አጣ ነው። ክርስቲያኖች የመንፈስ ቅዱስን ስጦታ አጣ ነው። ይሄ በዓለም ሆኑ ምክንያት በቤተ መቅደስ እንጉርጉሮ ይሰማል፣ አምባጓሮ ይሰማል። ሌብነቱ ሙሰኝነቱ ጉቦኝነቱ በሌላም ነገር ቀሎ መገኘቱ እሱ ነገር ሁሉ የሚታይብን ሆነን ተቸገርን ማለት ነው። አባቶቻችን ሐዋርያት ግን ቆዩ፣ በተባሉ ስፍራ ቆዩ። በቀጠረው ቀን እግዚአብሔር የቀጠረው ቀን ሲደርስ በዓለ አምሳ የተባለው ቀን በተፈጸመ ጊዜ ነው የሚለው ዋመ ተፈጸመ። በዓለ ጴንጠቆስቴ በዓለ አምሳ የተባለው ቀን በደረሰ ጊዜ ይላል ለአባቶቻችን እግዚአብሔር መንፈስ ቅዱስን ሰደደላቸው። የገባውን ቃል የማያስቀር የማያደርገውን የማይናገር እግዚአብሔር በገባላቸው ቃል መሰረት ለሚጠብቁት ልጆቹ ላካላቸው። እግዚአብሔርን የምትጠብቁ ደስ ይበላችሁ። ንስሓ ገብታችሁ የክርስቶስን መምጣት የምትጠባበቁ በእውነት ደስ ይበላችሁ። የገባውን ቃል አንዱንም ሳያስቀር የሚፈጽም አምላክ ነውና ጠበቁት። በዝግ ቤት ውስጥ ሳሉ መንፈስ ቅዱስ በላያቸው ላይ ወረደ። ያውም እንዴት እንደወረደ ታውቃላችሁ ዋስተራ ልሳና ልሳናት እሳት ክፉላት ነው የሚለው የተከፋፈሉ የእሳት ላንቃዎች በላያቸው ላይ ሲወርዱ ይታዩ ነበር ይላል። ለምደው በእሳት አምሳሌ ወረደው ተዋሃጅ ነው። እሳት ሊዋሃድ የሚችል መንፈስ ቅዱስም ሊዋሃዳቸው ነው የመጣውና፣ ሲያርፍባቸው ሲዋሃዳቸው፣ ወይም ሲሰራቸው ሸክላ ሰሪ ሸክላውን የምታጸናው በውሃ ትለውሰዋለች ጭቃ ታደርገዋለች፣ ታቦከዋለች፣ በመዳፏ ታበጃጀዋለች፣ የምትፈልገውን አይነት የሸክላ ቅርጽ አዚዛ ትሰራዋለች። በመጨረሻ ሸክላውን ወደ አገልግሎት እንዲገባ የሚያጸናላት እሳቱ አሁን ሐዋርያትን መድኃኒታችን ኢየሱስ ክርስቶስ ራሱ ይዞ በትምህርት በታምራት ሲያበጃጃቸው ቅርጽ ሲያስይዛቸው የሐዋርያነት መንበር ሊሰጣቸው ሲሰራቸው ነው የቆየው። በኋላ መጨረሻ ላይ መንፈስ ቅዱስን ልኮ ደግሞ አጠናከራቸው። ከዚህ በኋላ ሐዋርያት ወደ አገልግሎት መግባት ይችላሉ ማለት ነው። ከዚህ በኋላ ጸንተዋል፣ አይፈርሱም ልህል አይደሉም። ከዚህ በኋላ ልህላሄ ቀረላቸው፣ ወይም ጸንተው አለመቆም አይችሉም ከዚህ በኋላ ምክንያቱም በውስጣቸው ያደረው መንፈስ ቅዱስ አጽንቶ ስለሚያኖራቸው ማለት ነው። በዚህ መንገድ የእሳት አምሳል ሆኖ ወይም በእሳት አምሳል እየታየ በላያቸው ላይ ወረደባቸው፣ ወረደላቸው እነሱም ወተናገሩ በነገረ ሁሉ ባህርት ወዲያውኑ የመንፈስ ቅዱስ ውስጡታ ተቀብለው በሀገሩ ሁሉ ቋንቋ ተናገሩ። በሰባ ሁለት ቋንቋ ነው የሚለው ያን ጊዜ በምድር ላይ ካለው ቋንቋ የተሰወረባቸው የቀረባቸው አንድም ነገር አልነበረም። መቶ ሀያ ቤተሰብ ባሉበት ስፍራ ወረድላቸው። ለሐዋርያት ለአስራ ሁለቱ ማለት ነው ሰባ ሁለት ቋንቋ ተገልጾላቸዋል። ለሌሎቹ እንደ አስፈላጊነቱ፣ እንደ ጸጋቸው፣ እንደ ብቃታቸው እስከ 15 ቋንቋ ድረስ የተገለጠለት አለ። ከ15 በታች ነው የሌለው ማለት ነው። ከዛ በላይ ያለው ቋንቋ ሁሉ ተገልጾላቸዋል ማለት ነው። ዓለም ስትከፈል በሰባ ሁለት ቋንቋ ነበር የተከፈለችው። በዓለም ያሉ ቋንቋዎችን ሁሉ መንፈስ ቅዱስ ገለጠላቸው ማለት ነው። አሁን ከዚህ በኋላ አገልግሎት ጀመሩ። በሀገር ሁሉ ቋንቋ መናገር ጀመሩ። ወዲያውኑም በእለቱ እሸት ይዘው ቀረ። ይሄ በዓል በነገራችን ላይ በዓለ ሃምሳ፣ በዓለ ሰዊት ተብሎ ነው በአይሁድ ዘንድ የሚከበረው። በኦሪት ዘጸአት ምዕራፍ 23 ላይ ታሪኩን እናገኘዋለን። እስራኤል በእግዚአብሔር በአምላክህ በእግዚአብሔር ፊት ባዶ እጅህን አትታይ ተብለው ስለታዘዙ እሸት ነዷቸውን ይዘው የሚመጡበት በዓል ነው የነበረውና እና ባዶ እጃቸውን አይታዩም ነበር። ሐዋርያት በዚህ ቀን በእግዚአብሔር ፊት ባዶ እጃቸውን እንዳይታዩ የመጀመሪያውን የስብከት እሸት ለህዝቡ አቀመሱና የመጀመሪያውን የምእመናን ህይወት ለእግዚአብሔር አቀረቡ ማለት ነው። 3000 ነፍሳት በአንድ ቀን ተጠመቁላቸው እሸት ይዞ እንደመቅረብ በዓለ ሐምሳ ላይ ወይም በዓለ ሰዊት ላይ አይሁድ ልማዳቸው በእግዚአብሔር ፊት ባዷቸውን አለመታየት ነበረ። ሐዋርያትም ዛሬ ባዶ እጃቸውን አልታዩም፣ ሶስት ሺ ነፍሳትን አጠመቁ። እመኑ በጌታ በኢየሱስ ክርስቶስ ስም እመኑና ተጠመቁ። ንሳ ግቧላቸው። ንሳ ገብተው ለመዳን የሚያደርሳቸውን እውቀት አውቀው ወደ መዳን ደረሱ ማለት ነው። በዚህ መንገድ ሶስት ሺ ነፍሳትን አጥምቆ ቅዱስ ጴጥሮስ በአንድ ቀን ስብከት ወደ መንግስተ ሰማያት እንዲጨምሩ አድርጓል ማለት ነው። እንግዲህ የመጨረሻውን ቪዲዮ ማድረግላችሁ ያው የስህተት አስተምህሮቶችና የድፍረት ትምህርቶች ከዛ ቤቱ ላይ አይጠፉም። አሁን በድጋሚ አንድ ከአብ ከወልድ ከመንፈስ ቅዱስ ጋር በማገናኘት ያስተማረውን አንድ ነቢይን የተመለከተ ትምህርት ነው ማስደምጣቸው ለዛ የሰጠውን መልስ እንሆን አድመጥ። አዲስ ኪዳን ላይ ቅባት ተብሎ የተጠራው መንፈስ ቅዱስ ነው የአዲስ ኪዳን አኖይንቲንግ ቀባት ተብሎ የተጠራው መንፈስ ቅዱስ ነው። ጌታ ኢየሱስ ክርስቶስ ነው አይደል? መጀመሪያ የተቀባው ራስ ነው የተቀባው። ከዛ ሁላችን አካል ነን። ልክ በአሮን ላይ እንደሚደፋው ሽቶ ነው። ኢየሱስን አብ የቀባው በመንፈስ ቅዱስ የቀባው። አሮን ጭንቅላት ላይ ሲፈስ እስከ ልብሱ መደረቢያና እስከ እግሩ ድረስ ይወርዳል ይላል። የማይነካ ቦታ የለውም። የእነሱ ሽቶአቸው እንደ ዘይትም ነው። እና ጌታ ኢየሱስ ክርስቶስን በመንፈስ ቅዱስ ሲቀባው ያልተነካ አካል የለም። እንግዲህ እንደሰማችሁት ፕሮቴስታንቲዝም የራሷ የስህተት ትምህርት አልበቃ ብሏት ብላ ብላ ለዘመናት ቤተክርስቲያንን ሲፈትን የነበረው ካቶሊክ ተክላ የሄደችብንን የቅባትና የጸጋን አስተምሮ ቀላቅላ ማስተማር ጀምራለች። በጣም ከባድ የሆነ በክርስቶስ ላይ ያነጣጠረ በመንፈስ ቅዱስ ላይ ያነጣጠረ የክደት ትምህርት ነው። ለምን አንደኛ የቅባት ትምህርት ነው ያልኩበትን ምክንያት ልንገራችሁ። ቅባት ማለት እንደምታውቁት በሱሲኒስ ዘመን ካቶሊካውያን ካቶሊካዊነትን ማስፋፋት ስላልቻሉ ከንጉሱ በኋላ እና አልፎንዱ ሜንዴዝ እና ሌሎቹ ሁለት መምህራንን በተለይ ካቶሊካዊነትን አይምሯቸው ውስጥ አጥብቀው የቅባትን ትምህርት ተክለውብን ሄደዋል። በተለይ ሁለቱ የሚነሱት አንደኛው ተክለ ሃይማኖት ዘሸዋ እና ሁለተኛው ሁለተኛ የውስጣጢዎስ ነው። ታዲያ ሌውስጣጢዎስ የጸጋን ትምህርት ለተክለ ጊዮርጊስ ዘሸዋ ደግሞ የቅባትን ትምህርት አስተምረው ሄደዋል። እንደውም ካቶሊካዊው አልፎንዝ ሜንዴዝ ምን ብሎ ተናግሯል? በኢትዮጵያ ሁለት እሾሆችን ተክዬባታለሁ ብሎ ሄደዋል። ታዲያ ጸጋዎች ምን ብለው ነው የሚያምኑት? በክርስቶስ ላይ ክርስቶስ ነው የሚሉት። በአብ ቀቢነት የጸጋ አምላክ ሆነ ብለው የሚያምኑ ናቸው። የክርስቶስን የባህሪ አምላክነት አይቀበሉም። በአብ ቀቢነት ቀቢነት በአብ ቀቢነት ክርስቶስ የጸጋ አምላክ ሆነ ብለው የሚያምኑ ናቸው። ቅባቶቹ ደግሞ ምንድን ነው የሚሉት? በአብ ቀቢነት በወልድ በክርስቶስ ተቀቢነት ቅቡነት፣ በመንፈስ ቅዱስ ቅባትነት የባህሪ አምላክ ሆነ ብሎ ደግሞ የሚያስተምሩ ናቸው። ሁለቱም ቢሆን የክደት ትምህርት ነው። አሁንም እንግዲህ በፕሮቴስታንት ወንድም የተሰማው ክደት ይሄንኑ ነው። በመጽሐፍ ቅዱስ ውስጥ መድኃኒታችን ኢየሱስ ክርስቶስ ቅቡ ወይም የተቀባ ተብሎ ተጽፏል። እውነትም ነው። ነገር ግን ቃሉ ተጻፈ ማለት ግን እንዴት ይተረጎማል የሚለው በጣም ጥንቃቄ ይፈልጋል። ይሄን ያልኩ ዝም ብዬ አይደለም ለምሳሌ መሲህ የሚለው ሲተረጎ በአማርኛው ቅቡ ወይም የተቀባ ማለት ነው ለምሳሌ የሉቃስ ወንጌ በምዕራፍ ዘጠኝ ቁጥር ሀያ ላይ ጌታችን እናንተስ ማን ትሉኛላችሁ ብሎ ሲጠይቅ የጴጥሮስን ንግግር ሉቃስ ሲጽፈው ምን ብሎ ነው የጻፈው ከእግዚአብሔር የተቀባህነ ብሎ ነው የተረጎመው? እውነት ነው መሲህ ነው የተቀባ አሁን ጥያቄው ግን ቀቢው ማን ነው ተቀቢው ማን ነው ቀባቱ ማነው ነው ነው ይሄን በደንብ ማስተዋል ያስፈልጋል እውነት አሁን አስቀድሞ እንደሰማነው ባለ መንገድ አይደለም አይደለም። መቅባት ማለት መጀመሪያ ማክበር ነው። ቅባት ሲባል አደራ ይሄ ፈሳሽን አይደለም ማክበርን ነው። ለምሳሌ በብሉይ ኪዳን በብሉይ ኪዳን እግዚአብሔር ብዙዎቹ ነገስታት ቀብቷቸዋል። በካህናት ላይ አድሮ በብሉይ ኪዳን ካህናት ይቀቡ ነበር። በብሉይ ኪዳን ነቢያት ተቀብቷል። ሐዋርያት ጭምር ቅባት መክበርን አግኝተዋል። ነገር ግን ክርስቶስ ጋር ስንመጣ ግን እንደና አሮን እሱ ከበላዩ አምላክ ኖሮት እርሱ ከበላዩ ጌታ ኖሮት እርሱ ከበላዩ አክባሪ ኖሮት ወልድን አከበረው አይባልም። ታዲያ ቀቢ ወይም አክባሪ ማን፣ ከባሪ ማን ነው የሚለውን በደንብ ለይቶ ማየት ያስፈልጋል። ከመቤታችን ከቅዱስ ድንግል ማርያም ስጋን በመንሳት አብ ለብቻው የፈጸሙ አይደለም፣ ወልድ ለብቻው የፈጸሙ አይደለም፣ መንፈስ ቅዱስ ለብቻው የፈጸሙ አይደለም። ከመቤታችን ያንን ስጋ መንሳትም ሆነ መፍጠር ያንን ወልድ እንዲዋሃደው የመንሳትን ግብር ለአብ ብቻ ምንሰጠው አይደለም። የመጀመሪያው ነገር መረዳት ያለብን የስላሴን የባህሪ የአገዛዝ የስልጣን የመለኮት የገዥነት የፈቃድ አንድነት መረዳት ነው። አብ ወልደ መንፈስ ቅዱስ ምንም በስም በአካል በግብር ሶስት ምንላቸው፣ በአገዛዝ በስልጣን በባህሪ በመፍጠር በማሳለፍ የአንድነት ስራቸው ነው አብ ፈቅዶ ወልድም አይፈቅዶ የለ ፈቃዳቸው አንዲት ናት። አዳምን የፈጠሩት በአንዲት ባህሪያቸው ነው። ሀያ ሁለቱ ስነ ፍጥረትን ያስገኙት በአንዲት ባህሪያዊ ስልጣናቸው ነው። አለምምንም የሚያሳልፉት በአንዲት ባህርያዊ ስልጣናቸው ነው። ስለዚህ በስላሴ በገዢነት በማክበር በመቀባት ከፍ ከፍ በማድረግ የአንድነት ስራቸው ነው። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመለው ዓለም እንዲዳረስ ላይክ ና ሼር ማድረጋችሁ እንዳይዘነጋ ያለን እንሰማበታለን ያሮስን ምርጫችሁ ስለምታደርጉ እናመሰግናለን። ያሮሴ እናንተም የእኛም ነው። ክብር ምስጋና ሁን ለአብ፣ ክብር ምስጋና ሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።